ክፉ አይንካሽ፣ እኔ ልሆን እንጂ የማልጠቅም ርካሽ፣ ምንም ጊዜ ቢሆን

ቀቼ ፊቴን በዳብሰው እብሶችን በሙሉ እንባያረሰው አንሶላውን ገልጦ ፍራሹን በሙሉ እንደ ውሃጥ ዘንቼ ትላንትና ሌሊት በልሜ መተሽብኝ አይኔ ስንከራተት እኔውም ወደ አንቺ ይመለከትና ይፈሳል እንባዬ ሆዴ የሚባባል

እና መሰግናለን ይታየው አርአያ የጋሽ ጥላሁን ገሠሠን ክፉ አይንካሽ፣ ዳዊት ኪዳነማርያም በኤሌ ማምስ ተወክሎ ደግሞ የታምራት ሞላን ታምሜ ተኝቼ ነበር ያቀረቡልን፣ እናመሰግናለን እና መሰግናለን። እንዴት ነበር ዛሬ? በምዕራፍ 21 በመጀመሪያው ሳምንት የምድብ አንድ ተወዳዳሪዎች ስራዎቻቸውን እያቀረቡልን ይገኛሉ። ሁለተኛ ዙር ስራዎቻቸውን በማቅረብ ላይ ናቸው። ዳኞች ደግሞ አስተያየት ብቻ ይሰጡልናል። ተመልካቾቻችን እናንተ ደግሞ በሰማንያ ሁለት ሀያ ሁለት ለወደዳችሁት ድምጽ መስጠት ትችላላችሁ። ዳኞች ምን ይላሉ እንስማቸው። እሺ፣ ይታየው አርአያ የጋሽ ጥላሁን ገሠሠን ክፉ አይንካሽ የሚለውን ዜማ ነው ይዘ መጣሁ። በጣም ቆንጆ ዜማ ነው። ከባድ ነው መግቢያና መውጫው እንደ እንደ ሌሎች ዘፈኖች በቀላሉ ኦን ኦን ቢት ላይ እየገባ የምትጫወተው አይነት አይደለም እና የመረጥከው ዜማ ከባድ ነው ከባድ ዜማ ስንመርጥ ግን በዛው ልክ ከባድ ዝግጅት ያስፈልጋል ዜማውን እዚህ ጋር ትልቅ ዜማን ይዞት የመጣው ተብሎ የሚታይ ነገር የለም ምክንያቱም በክብደቱ ልክ አንተም ከብደኸው መገኘት አለብህ በደንብ ተለማምደ መምጣት ይጠበቅብሃል በጣም ቆንጆ ድምጽ አለ። ይሄን ድምጽ ግን እንዴት ነው የምትጠቀምበት የሚለው በጣም ልታስብበት ይገባል። አዘፋፈን ለየት ያለ ነው፣ ደስ ይላል። ግን ይሄን ዘፈን ካራክተሩን እስከ መቀየር ሆነ የጋሽ ጥላሁንን ዘፈን በዘመናዊ መልክ የተቀነባበረውና ዜማውን ትንሽ የሆነ ሌላ የባህል አይነት የጫወት መንፈስ እንዲኖረው አድርገን የተጫወትከው። አለበለዚያ ግን ላንተ የሚስማማውን ዜማ መምረጥን ማሰብ አለብህ። በጣም ይሄንን በጣም አቅም ያለውን ጉልበት ያለውን ደስ የሚል ከለር ያለውን ድምጽህን መጠቀም እንድትችል የሚያስችለውን ሀሳቦች እየነገርኩ ነው። ሪትም ብዙ ቦታ ስትቸገር ነበር እና ያው ከኋላ ሙዚቀኞቹ በደንብ አድርገው ነው የደገፉህና አንዳንድ ቦታ ችግር ላይ ነበርክ። እሱን አስተካክል፣ በጣም ሪትም መሰረታዊ ችግር ስለሆነ ማለት ነው። አንዳንዴ የብልህ መሆን ያስፈልጋል። የዘፈን ምርጫ ላይ ለአንተ የማይሆኑ ዜማ መርጠህ እዚህ ጋር ከሚበላሽ በልክ ሆኖ አሳምረህ መስፈንን ማሰብ ያስፈልጋል ማለት ነው። ስለዚህ ይህን ነው የምመክርህ ከቅኝት ጋር ያለ ነገር ችግር እንዲፈጠር ካራክተሩ ሌላ እንዲመስል ያደረገው በሙሉ ከምርጫ ጋር የተያዘ ችግር ስለሆነ ይህን አስብበት። ይችን ቆንጆ ድምጽህን በደንብ ተጠቀምበት ለማለት ነው መመክርህ። የሚቀጥለው ተወዳዳሪ ዳዊት ኪዳነ ማርያም የጋሽ ታምራት ሞላን ታምሜ ተኝቼን በጣም ቆንጆ አድርገን የተጫወትከው፣ በጣም ቆንጆ ምርጫ በጣም በጥሩ ሁኔታ በተለይ እንደዚህ ዜማቸው ተመልሶ ተመልሶ የሚመጡ የዜማ ቅርጽ ያላቸውን ዘፈኖች ስትመርጥ ዜማውን ቀይሮ መልሶ የራሱ ዜማ ላይ ሆኖ እየቀያየር ያመጣበት መንገድ እኔ በጣም ነው የተመቸኝ። በጣም ጥሩ አድርገን የተጫወትከው የዜማ ለውጥ ማድረግህ እንደሄ ሩቲኑ ቦሪንግ እንዳይሆን፣ ደግሞ ደግሞ ዜማው ሲመጣ የተለያየ ቀለም ስለሰጠው ያምር ነበረ። እንደገና ለማሳመር ረዘም አድርገህ ያስካቸው ቦታዎች በሙሉ የእውነት በጣም ጥሩ ሆኖ የተጫወትካቸው ሳክስፎን ሶሎ ሲያደርግ አንድ የተጠቀምከውን ደግሞ ሲስተም በጣም ወድጄዋለሁ። ምንድን ነው እሱ ሶሎ ሲያደርግ መግቢያው እንዳይጠፋብህ ሊሆን ይችላል ብዬ ነው ያሰብኩት። ልክ ግጥሙን በንግግር አደረገውና እሱ ሲያበቃ መግቢያህን አወቅኩው ማለት ይሄ በጣም ብልህነት ነው። እና እንደዚህ አይነት በደንብ አድማጭነትና ሲስተም መጠቀም በጣም ጥሩ ነገር ነው። አጀማመር እዚህ ጋር ሁሉ ነገር ደስ ብሎኛል። ትንሽ ችግር የነበረው አንዳንድ ቦታ ከቅኝ ጋር በተያያዘ ችግሮች ነበሩ። አሁን ከቅድሙ በጣም ነፃ ሆነ። ያ የምራልን ግን ከወደ ህል ወጣም ጉልበት ጨምርበት ያልነውን የቅድሙን አስተያየት አሁን ሊያስተካክለ ሆኖ የመጣኸውና በርታ ነው ምል። ለሁለታችሁ መልካም እድል እመኛለሁ። እሺ፣ እኔም ከይታየው ልጀምር። ይታየው ስት ገባ ጀምሮ ያው እርግጠኛ አለመሆን አንድጌ ጋሽ ጥላሁን ዘፈን ይሄ በጣም ከባድ ዘፈን ነው የመረጥከው። አስቸጋሪ ዘፈን ነው፣ ሪያሬንጅ የተደረገ ዘፈን ነው እና በጣም በእርግጠኝነት ካልተሰራ በጣም ደግሞ የሚያስፎግር ዘፈን ነው። ከበዝም ብሎ መሸወድ የሚቻል ዘፈን አደለም እና ትልቁ ስህተቶች የነበሩት ሪትም ላይ ኦንታይም አለመግባት፣ በቀባሮች ላይ እና እየጠበቅ እየጠበቅ አለመግባት። ይሄ በጣም ችግር ነበረ። ሌላኛው ደግሞ ዜማውን በጣም በሚያስገርም ሁኔታ ነው፣ ጎንበስም ብዬ ዘፈኑንም ሁሉ በቃ እስክረሳው ድረስ ዜማዎቹን ቀይረሃቸዋል። ደራሲውን በእርግጠኝነት የእውነት መነጋገር ስላለብን ይህን ቀርተናው ብናሰማው ደራሲው የኔ ዜማ አይደለም ሊል ይችላል። ምክንያቱም ይሄ በጣም የሚታወቅ ዜማ ነው፣ ሰው ውስጥ በጣም የነበረ ነው፣ በጣም ትልቅ ዜማ ነው። ስለዚህ በራስ ቅላጼዎች ከርቦቹን ምናምኖቹን በአጠቃላይ ነው የቀየርካቸው። እነዚህን ነገሮች በስህተት አይደረግም። ምክንያቱም በተለይ ሪትሞቹን በተደጋጋሚ ስትገለብጥ ቀደም እንደ ተባለው በአንዶቹ እየጠበቁ እያገዙ ምናምን በጣም እያገዙ ነበር ሲገቡት የነበረው እና አንድ ድምጻዊ ሪትምን ፊል ካላደረገ የፈለገ ድምጽ ቢኖረው ድምጻዊ መሆን አይችልም። ድምጽ ብቻ በራሱ አይሆንም። ስለዚህ እነዚህ መሰረታዊ ነገሮቹን መጠበቅና መከበር አለባቸው። ዘፈኑ ማክበር ያስፈልጋል። በቃ በጣም ትልቅ ሙዚቃ ነው፣ ካልሆነ መተው ይሻላል የሚለው ነው። ለምን ወደ ውድድር ወደ ቀጣይ ውድድር ስንሄድ እነዚህ ካላስተካከልን አይሆንም ማለት ነው። ሌላው ዳዊት በጣም አሪፍ ነበረ፣ አቅም እንዳለ ቅድም ገብቶኛል። አንዳንድ የቀየርካቸውንም ዜማዎች አንተ ላይ ደግሞ በተቃራኒው አልቆረቆሩኝም። አሪፍ ነው። ምናልባት ግን የምታረዝመው ዜማዎች አልተስማማኝም። ለምን እንዳልተስማማኝ ልንገር። ለምሳሌ ብዙ ጊዜ ዘፋኞች እንደ ችሎታም ሊያደርጉት ይችላሉ። እዛኛው ባር ላይ ስትገባ ሙዚቃ ሊኖር ይችላል፣ ሶሎ ሊኖር የሆነ እንትኖች አሉት እና በነገራችን ላይ ድምፃዊ ማድረግ አቅቶት አይደለም፣ ግን በቃ ቆጥቦ የሚያስፈልገው ዘፈን ላይ ነው ቁጭ ቁጭ ዜማዎችን ያደረገትና እነዚህ እነዚህ ድፍረቶችም ያው ሚስተካከሉ ሞር ደግሞ እንደዚያ ነው። በበዛ ቁጥር ወደ ከተፋ ምንለው ነገር ክለብ ላይ ያሉትን ነገሮችን ይመጣልና፣ እሱ ትንሽ ከስርዓት የወጣ ነገር ሊመስል ይችላል። ሌላው መሀል ላይ በግጥም ያልከው ታምሜ ተኝቼ ትላንትና፣ በሌላ ሀሳብ ብትለው አሪፍ ነበረ። ምክንያቱም እዛው ላይ የተባለውን አዝማቹን በግጥም ከምታደርገው ሌላ ሀሳብ ብታመጠው ዘፈኑን የማሳደግና የማገልበት ሀሳብ ይኖረዋል። ከሞላ ጎደል ግን በጣም ደስተኛ ነኝ። ሌላኛውን ብቃትን ደግሞ ያሳየ ሆነው ለእኔ ለሁለታችሁም መልካም እሺ፣ ይታየውና ዳዊት በሁለተኛ ዘፈን ተገናኘን። ከይታየው ልጀምር ና ጋሽ ጥላሁንን ክፉ አይንካሽ ድምጽህ በጣም ነው የሚያምረው። በነገራችን ላይ አሁን በድጋሚ ማወቅ ያለበት ነገር ከማማሩ በተጨማሪ ደግሞ ከቅኝት የምትወጣባቸው ነገሮች እንዳሉ ሆኖ የማትወጣባቸው ፓርቶች ግን በጣም ቲዩንድ በቃ ኤክስትሪምሊ ቲዩንድ ማለት ነው ናቹራል እስከማይመስል ድረስ በአርቲፊሻ በሆነ ሶፍትዌር በምናምን የተቃኘ እስከሚመስል የሚመስሉ ጉሮሮ ላይ የቅኝት አጠባበቅ ነገሮች አሉ። ሶ ምንድን ነው አንተ ቴክኒክ ነው ማጥናት ያለብህ። በዛ ላይ ነው በጣም ብራይት ነው ድምጽ፣ ይሄ እፍን ያለ አይደለም፣ በቃ ፍክት ያለ እያንዳንዱ ቃላት ዲክሽን ምናምን በደንብ የሚታይበት ይሄ ትልቅ ቆንጆ ኳሊቲ ነው። አንዱ ፈተና አሁን ይህንን ዜማ ስትመርጥ፣ ሁል ጊዜ እንናገራለን የመጀመሪያችሁ ነው ብለን እያሰብን ስለሆነ የምናወራው እንጂ አንድ ዜማ ስትመርጡ የትኛውን የእናንተን ብቃት ለማሳየት ነው? አሁን እኔ ይሄን ዘፈን ስትመርጥ የዜማው ስትራክቸር አስቸጋሪነቱ ለማዜም ቅላጼ፣ ኦሬንጁ ብዙ ነገሩ እንዳለ ሆኖ በዋነኛነት ግን ሪትም፣ እዚህ ዘፈን ላይ ጉዳዩ ሪትም ነው። ምክንያቱም ብዙ እንደለመድናቸው የኢትዮጵያ የዜማ ቅርጾች የዜማ ሀረጋቱ አንድ ላይ ወይም ሶስት ላይ እንደዚህ የሚነሱ አይደሉም፣ ቶታሊ ከለመድነው አነሳስ ውጭ ነው የሚነሱት። አንዳንድ ቦታ ላይ ትላቸዋል። አብዛኛውን የዘፈን ክፍል ግን ከ50 ፐርሰንት በላይ ሪትሚክሊ እያልከዋል ነበር። ባንዶቹ በጣም ሲቸገሩ ነበር። ስትገለብጥ ሲከተሉ፣ ስትገለብጥ ሲከተሉ። እኔ ቆመስል ነው ዘፈኑ ያለቀው፣ የእውነት ስነግር ማለት ነው። ሶ ስትመርጥ ዘፈን የመጀመሪያው ጉዳይ በአንተ ልክ እንዲሆን፣ ከዛ ደግሞ ያንተን ልክ የሚያሳይ የሚገልጽ ነገር እንዲሆን ጋሽጥላሁንን ዘፈን ይዘ ስለመጣ ብቃት መገለጫ አይደለም አይደል? ያመጣኸውን ዘፈን በብቃት መጫወት ነው። ምንም ዜማ ሊሆን ይችላል። ከዛ ደግሞ ፈጽሞ ካንተ የድምፅ ተፈጥሮ ጋራ የሚሄድ አይደለም። በጣም ቅድምም፣ ወደ ባህል አይነት የዜማ ቅርጽ ይሄዳል። እንግዲህ ጉሮሮ ላይ ወይ እንደዚህ አይነት ነገር ታዜም እንደነበረ አላውቅም። እሱን አንተን የምታውቀው ግን፣ እንደዚህ አይነት በጣም ሞደርን የሆኑት ዜማዎችን ቶታሊ ቀይረህ ቀይረህ ቀይረህ ሌላ ዜማ የዜማ አረጋቱ ሲያልቁ መዝጊያው ምኑ በጣም በጣም በብዙ ነገር ተቀይሯል፣ እና ምናልባት የዜማ ቅንጣቶችን ቀይሩ እሱም አንድ የቫሉያድ ማረጊያ መንገድ ነው ምናምን ስንል ሰምተህ በሱ መንገድ ለማለት ከሆነ እንደዚህ አይደለም። እሱም የተረዳ ምናልባት ከሆነ የዳኞችን ሀሳብ ወስጄ ነው የሚል ሀሳብ ካለህ ማለት ነው። ስለዚህ ይህንን ሀሳብ እኔ በጣም ስጠቀልልልህ ፈጽሞ የተሳሳተ ምርጫ ነው የሚል ድምዳሜ ሚያደርሰኝ የሚያደርሰኝ ቶታሊ የአንተ ዜማ አልነበርም። ዳዊት የጋሽ ታምራትን ታምሜ ተኝቼ ቆንጆ ነው በጣም ቆንጆ አድርገን የጫወትከው። ድምጽ ያንተም ቆንጆ ነው። ይሄ ብራይትነሱ ፍና ለማለቱ ምናምን ቆንጆ ነው። ኮንፊደንስ አሁን ጥሩ ነው። ነጻነት መድረክ ላይ ኮሚኒኬሽን፣ ከዛ ደግሞ ፋስት ቴምፖ ወይም እንደዚህ ፈጣን ሙዚቃዎችን እንደዚህ መጫወት ከባድ ነው በነገራችን ላይ ውስጡ ኦርናመንቶቹን ጠብቆ እንደዚህ በዚህ ፍጥነት ውስጥ ምናምን እና ቆንጆ ነገር ነው የሰራኸው። ቅድም የኤ ሳውንዶች በደንብ ጎልተው ይሰማሉ ተብሎ ነበረ፣ አሁን በደንብ ቀንሷል። ግን የልማድ ነገር ነውና መቶ ፐርሰንት ጥፍት ስለማይል አሁን መቀነስ የጀመርከውን ነገር ደግሞ ታዳብራለህ። አልፎ አልፎ ይሰሙ ነበረ። ያው የቅኝት ችግር ወይም ከፒች ጋር በተያያዘ የተነሳ ነገር አለ። ግን ምንድን ነው እስቲ ብዙ የዜማ ክፍል ያለውን ባራይቲያቸው ከሬንጅም አንጻር ከብዙ የዜማ ክፍላትን አንጻር ደግሞ ሰፋ ያለ ነገር እያመጣ ራስህን ይበልጥ የምታሳይበት ነገር ቢሆን ጥሩ ነው። ሌላው ሀሳብ ስለተነሳ እንዳልደጋግም ይበቃል። እናመሰግናለን ዳኞቻችን። መልካም